እኔ አንድ ጊዜ ፊዱ ከሰረ ማለፋስ ዞር ምለው ለምን ተሃል አቅም ማለት ነው። ሰላሙ ላይ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ከኔ ጋር ሁሉም ሰላም ነው። እንዴት ናችሁ እናንተ ደህና ናችሁ ወይ? አልሐምዱልላህ ኔ ሰላም ነኝ። አጭሩ ደግሞ ዛሬ ምን አይነት መዘዝ ነው ይዛ ይመጣችሁ ማለት ነው? ትናንት ኮሽታ፣ ዛሬ ደስታ ይገርመኛል እንደሷ ነገር እኔ የምለው እኔ የምለው ማለት ነው እኔ የምለው አሜሪካ የውሃ መንገድ ወይም ደግሞ ከቡታጅራ ወዲህ አዲስ አበባ የሚመጡበት መሰላት እንዴ? ልጅቶ ምን አስባለ እንዴ? እንዴ! እኔ የምፈራለሽ ማለት ነው የምፈራለሽ። አድርሱልኝ ማይሄን ፊዱ ማለት በነገራችን ላይ ያው ከስራው ብዛትና እንቅልፍ ከማጣት ብዛት ነው መሰለኝ ያው ድምጽ እንደጎረምሳ ነገር ነክ ሆኗል ማለት ነውና ይሄ የምታደርጋቸው ፕራንኮች እኔ የምለው ሌላ ይዳጣችሁ እንዴ ሌላ ይዳጣችሁ ፕራንክ እንጂ ሌላ ይዳ ይመጣልሽ ማለት ነው በቅንጭላ እኔ ሌላው ሌላው ታት ብዙ ማለት ይቻል ነበረ የሆነ ጊዜ ይሄ ፕራንክ የምታደርጉው ይሄ ፕራንክ ነው ብለሽ የምትይው ነገር ሁላችሁን በነገራችን ላይ ኢትዮበሮችን ሁላችሁ እንደሆን ማለት ነው የሆነ የኔ የምትዩ ሰው ሊሆን ይችላል። የኔ የምትዩ ነገር በቃ ነገር አለ አይደለ? የኔ የምትይው ነገር አተሹ ጸጸት ቦታ የምትገቢበት ከነድሜ ልክሽ ጸጸት ቦታ የምትገቢበት ነገር ሊኖር ይችላል። አንዳንድ ጊዜ ምንድ ነው ያው ሄ ቅልድና ቅዘናገር ያጠፋ የሚባል ነገር አላይሱ ልክ ነው ያልተገራ እንዲበት የሰዎችን ልብ ይሰብራል ይላሉ። ለልጅ ጋር አትጫወት ይወጋሀል፣ በእንጨት የሚባል ነገር አለና አንዳንድ ጊዜ ማርም ሲበዛ ያስጠላል፣ ይመራል አይደለም። እንዲያው አሁን እናንተ አሁን በነገራችን ላይ እኔስ እንደው ተፈትኖ መማር ይሻላል በል ለማስተዋል አገናዛቢ ለማድረግ ያኔ ለነገሮችን ማስተዋል ነገር እንድናደርግባቸው ተፈትነን መማር ይኖርብናል ብላችሁ ታስባላችሁ? እስቲ ኮሜንት ላይ ያስቀምጡልኝ። እውነት ይሄን ነው እኔ እያወራ ያለሁት። እነሱ አሁን ይማራሉ አሁን እንግዲህ ከአንድ እስከ አስራ ሁለተኛ ክፍል ድረስ የሄድንበት መንገድ ብዙ ነገር ያስተምረናል እኮ ብዙ ብዙ ማለት ነው። በእርግጥ ያው ተፈትኖ ለህይወታችን ተፈትነን መማር ለህይወታችን በጣም ትልቅ እገዛለው ብዬ አስባለሁ። እንዴ ማለት ነው እና በነገራችን ላይ እንኳን አደ ለም- አሁን እሷ ከቡርጌ ጋራ ማለት ነው እኛ ራሱ አሁን የሆነ እነሱን አይተን አሁን የሆነ ሱስ ነገር አላለና እንደዚህ አይነት አይሆንባቸውም። እሷስ የሆነ ጊዜ ምናልባት እንግዲህ እሱን ሊሆን ይችላል ብታጣው እንዴት ነው ጸጸቱ የምትሆነው? ይሄ ነገር በሆነ ነገር ነው እኮ። የሆነ አላለም። በትንሽ ነገር በትንሽ እየጥፋት የዘላለም ጥፋት የሚቀጡ ሰዎች ይኖራሉ። በተለይ ይሄ ምንድን ነው ምትት ይሄ በፍቅር ነገር እና ደግሞ እንደገና የምታረገው እና ደግሞ ማን አሁን ነገ የኔ የምትዩ ሰው ምናልባት እንግዲህ ከሱ ሌላ እሱ እንደም ተስፋ እናደርጋለን። ብቻ ነገ የራሴ የምትዩ ሰው ዛሬ እንደው በጨንጓራ በሽታላ ጠርገሽ ነገ እንዴት ነው ታዲያ እንዴት ነው ልጎጅ የምትችው ሰውየውን ማለት ነው። ያኔ ለምን ትጎጀዋለሽ? ያኔ በነገራችን ላይ እኔ እንደራሴ ስለማስብ ነው። መሳላቸው የሆነ ትንሽ ነገር ሁሉ ጊዜ ሲደጋገም የሚያናድር ነገር ሲደጋገም እኮ በጣም ነው የሚያናድር። በጣም ነው ልብ የሚያምነው እውነት ለመናገር ማለት ነው። ታዲያ የነገ ነገር ከና ህይወትሽ ፍጻሜ የኔ የምትየውን ሰው በጨንጓራ በሽታ ላይ ምድር ታሰቃየው አድርሱልኝ ማሄን ፊሉ ማለት ነው። እንደ ግርም እኮ ነው የምታረገው። ይመር እስቲ ይግሎ እስቲ በሚቀጥለው ምን ይዛ ነገ። ደግሞ ፕራንክ ነው እያለች ትመጣለች። ፕራንክ ነው በጣም ይቅርታ እያለች ለኦዲንሶች ትመጣለች ማለት ነው። እና ደግሞ በዚህ ምክንያት ደግሞ ኦዲንሶች እሺን እንደምትቀንሽ ታውቂያለሽ አታውቂም። የምር በጣም ብዙ ሰው ነው የተበሳጨብሽ። አሁን ትናንትና ራሱ ነው በነገራችን ላይ። ከዚህ በፊት እኔ ግማሽ እና ዘዴ የመጀመሪያ መግቢያ ላይ የሚሰሩትን ነው አብዛኛውን፣ እንጂ ጨርሼ ማየት ጊዜውም የለኝም። ከዛ በመቀጠል ደግሞ ከዚህ በፊት እንዴት እንደሆነሽ፣ ምን እንዳሳለፍሻችሁ፣ ምን ጊዜ ምን ጊዜ ረሳሽ በፈጠረሽ አንዳንድ ጊዜ እንኳን ሌላ አይዲያ ፈጥራችሁ ቶሎ፣ በነገራችን ላይ ያኔ አሁን እኛ ሰምተን ዝም ይለለላችሁ እንችላለን። አሁን ብዙ ልጆች ይሄ ፊልም ምናምን ነገር እንዲገርመኛለን እውነት የሚመስላቸው ልጆች በጣም ነው የምናደዱባቸው፣ በጣም ነው ቆሽታቸው የሚያረው፣ በጣም ነው የሚያለቅሱት። ማልቀስ ደረጃ ድረስ ይሄዳሉ። ከመውለዳቸው የተነሳ ማለት ነው። ሶ ግን ይሄን ነገር በልክ ብታረጊው፣ ብታረጉት ጥሩ ነው ብዬ አስባለሁ። አሁን ኦዲየንስ እኛ ግዴ አይሰጠን ይችላል። እኛ እንዲፈለግ ሻርዩ ግን ብዙ የሚጎዱ እናንተን እያየሁ ብዙ የሚጎዱ ሰዎች ስላሉ ለነዛ ብታስቢ አስተሳሰብ ቢኖርሽ ጥሩ ነው ለማለት ነው። ከዚያ በመቀጠል ደግሞ የነዚህ ተቃራኒዎች ደግሞ መልካም ስራ እየሰሩ ነው። ዛሬ በጾም በጣም እጅግ በጣም አሪፍ ስራ እየሰሩ ነው። ለምሳሌ እና አሁኑ አሁኑ አህሙ ቶበር ቁርአን እያደለ ነው። ለምስኪኖችም እየሰጡ ነው። ማሻላ በጣም ነው ደስ የሚለው ማለት ነው። በዚህ ሰዓት የሚሰራው እንደዚህ አይነት ስራ እንጂ ፕረንክ አልነበረም ማለት ነው። ስለዚህ የዚህ ተቃራኒ መሆን በጣም ነው የሚደብረው። በዚህ ሰዓት እንዲያውም ደግሞ የሁለታችንም ጾም አንድ ላይ ነው። እንደ ሰው እንደ ሰው ቁንጭላት ተሰጥቶን እንዲህ ማሰብም ጥሩ ነው ብዬ አስባለሁ። ራስሽ እኮ ታውቂያለሽ ያለሽ በስድብ እንደሚ እንትን እንደሚሉሽ ታውቂያለሽ። ምናልባት አንቺ እየመጣሽበት አይዲያ ልክ ልትሆኝ ትችላለች። አይቲንክ እኛም ልክ ነው ብለን እናስብ እንችላለን። አስመሳይ ሆነው ና ንውሰድሽ ብለው ላሉች ሰዎች ምን እንደሚሉ ለመስማት አስበሽም ሊሆን ይችላል። አይ ቲንክ እንደዛ ሊሆን ይችላል ሀሳቡ ማለት ነው። ለእነሱም ልክ ሆኖ እያለ ይሄንን የማያውቁ ሰዎች ደግሞ እንጎዱ ኦዲያሶች ስላሉ ባታበሳጫቸው ጥሩ ነው። ምክንያቱም ብዙ መልካም አይዲያዎች አሉ ብዙ ብዙ ማለት ነው። በተለይ በዚህ ወራት ለእኛም ለእናንተም ጥሩ ነው፣ አጋጣሚውን መጠቀም ጥሩ ነው በሚል ማለት ነው። እና ለነዛ ግን ልክ ነሽ፣ ለነዛ አሜሪካ እንዴት ብዙ ቻሌንጅ እንዳለው እያወቁ ይሄን እናደርጋለን ብለው የሚያስቡ ምን እንደ የምትያቸው ለመስማት ያሰቡ ለነዛ ልክ ነሽ ነው ብዬ የማስበው ማለት ነው። ስለዚህ ዛሬ ደስታ፣ ነገ ቆሽታ፣ ነገ ጠብ፣ ዛሬ ደስታ፣ አረ እንዳይሰለቻት ተምር ለአንቺ ያው ስራሽ ሊሆን ይችላል። ለማናቸውም ጋይዝ ሰብስክራይብ አድርጉኝ።